ሰላም እንዴት ናችሁ? ፈተና እንዴት ነበር? ጥሩ እንደነበር ተስፋ አደርጋለሁ። እንግዲህ በዛሬው ቪዲዮ የ2017 የሪሜዲያል ተማሪዎች ውጤት መቼ እንደሚለቀቅ እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንደሚታወቀው ፈተናቹ ከግንቦት 25 ከግንቦት 30 2017 ድረስ ባሉት ተከታታይ ቀናት ነበር የ2017 የሪሜዲያል ተማሪዎች ማጠቃለያ ፈተና እየተሰጠው ከግንቦት ሀያ አምስት ከግንቦት ሰላሳ ባሉ በሁሉም ዩኒቨርስቲ ያሉ ተማሪዎች ፈተናውን እንደወሰዱ ይታወቃል። ሶ ፈተናውን ከወሰዳችሁ በኋላ ውጤታችሁ መቼ እንደሚለቀቅ የሚገለጸው የሚለውን ለመናገር ነው። በዛ ላይ ቪዲዮ የመጣሁት ሶ እንግዲህ ውጤታችሁ መቼ እንደሚገለጽ ለመወሰን የባለፈውን የ2016 ዓመተ ምህረት ውጤት የተገለጸበትን ቀን ላስታውሳችሁ እና ከዛ ወደዛ እንሄዳለን ማለት ነው። 2016 ባለፈው ዓመት የሪሜዲያል ውጤት የተነገረበት ቀን ወይም የተገለጸበት ቀን ስንመለከት፣ የ2016 የሪሜዲያል ተማሪዎች ፈተናውን ተፈትነው በጨረሱ በሁለት ሳምንት ባነሰ ጊዜ ውስጥ ነበር ውጤታቸው የተገለጸው። የ2016 ሪሜዲያል ተፈታኞች ዘንድሮም የባለፈው ዓመት ውጤታ ያየ ያው ስለሚለያይ ለዛ የዘገየ ራሱ ይመስለኛል። የባለፈው ዓመት 30 ፐርሰንት የሚሆነው ከዩኒቨርሲቲዎች ነው፣ ሰባ በመቶ የሚሆነው በፈተናው ነው። የአሁኑ ግን ሙሉ በሙሉ በፈተናው መቶ ፐርሰንት ከፈተናው ስለተመደበ ውጤታችሁ ይቆያል የሚል ተስፋ የለኝም። ያው የሚነገርበት ቀን ይታወቃል። የጀስት የሚጠበቅበት ቀን አለ እሱን ነግራቸኋለሁ። ግን በ2016 ከሰባ በሰላሳ ስለነበር ተደምሮ ምናምን እስከሚገለጽ በዛ ምክንያት እስከ ሁለት ሳምንት የወሰደ ነው። ሶ በ2017 ዓመት ግን ከዛ የተለየ ነው። እንደምታውቁት የዘንድሮ የ2017 ዓመት ውጤት አያያዙ መቶ ፐርሰንት ከማዕከል ስለሆነ እንደዛ የሚቆይ ነገር የለውም። ምክንያቱም ኮምፕሌት ውጤቱ የሚገለጸው በትምህርት ሚኒስቴር ስለሆነ ውጤታቸው እንዲሁም ሙሉ በሙሉ በኦንላይን ፈተና ስለተሰጠ ሲስተሙ ላይ ስላለ ትምህርት ሚኒስቴር በሲስተሙ ስላለ አንድ ነገር ካላቆየ በስተቀር ቶሎ መግለጽ ይችላሉ ምክንያቱም ሁሉም ነገር ሲስተሙ ጋር ስላለ መቶ ፐርሰንት ከእነሱ ስለሚወሰድ ሰላሳ ፐርሰንት ስለማይኖር ማለት ነው በዚህ ምክንያት ከባለፈው አመት ባነሰ ጊዜ ውስጥ ይገለጻል ብዬ ተስፋ አደርጋለሁ ምክንያቱም ያው ሲስተም ስለሆነ ኮምፒውተር ስለሆነ በሰው ቼክ ምናምን የሚደረግ ነገር የለውም እንደምታውቁት ማለት ነው። ሶ አሁን ውጤታችሁ የሚገለጸው ተብሎ የሚታሰበው እስከ ሰኔ አስር ድረስ ቢገፋ ሰኔ አስራ ሁለት አስራ ሶስት ይገለጻል ተብሎ ይጠበቃል። ሶ መጠበቅ ያለብን እስከ ሰኔ አስራ ሶስት ድረስ ውጤታችሁ ይለቀቃል ተብሎ ይጠበቃል ማለት ነው። ውጤታችሁን እንዴት እንደምታዩት በቀጣይ ቪዲዮ የምሰራላችሁ ይሆናል። ሶ አሁን አሁን ባለን መረጃ መሰረት ከሰኔ አስር እስከ አስራ ሁለት ባሉት ቀናት ውስጥ ውጤታችሁ ይለቀቃል ተብሎ ተስፋ ይደረጋል። አዲስ ኢንፎ ካለም እማሳውቃችሁ ይሆናል። የምታገኙበትን ሊንክ እንዴት ውጤታችሁ ማየት እንደምትችሉም ቀጣይ በምሰራቸው ቪዲዮዎች እናያለን። ስለምትከታተሉኝ በጣም ነው የማመሰግነው።